ሙሉክ አለማየሁ ልጅ የሙሽዬ ጀግና የሀይሚ ምርጥ አፍቃሪ፣ እንኳን ለዚች ቀን ተወለድክ። በግሸኗ ማርያም በ21 ቀን እንኳን ተወለድክ። ቲክቶኩ ኢንስታግራሙ በጣም ሞቅ ደመቅ ብሏል። የዛሬ ዓመት እንግዲህ ችግር ማይፈጠርበት ቦታ ችግር ባይኖር የሚል ቦታ ነበር የተከበረለት ማለት ነው። እንግዲህ ዘንድሮ ደግሞ ከእናቱ ጋር ነው ብዬ ተስፋ አደርጋለሁ ማለት ነው። በአገሩ በተወለደበት ነው እንግዲህ ልደቱ የዋለው። የኔ ውድ ቤተሰቦች፣ ሀይሚዬም ታጥቃ ተነስታበታለች። እንዳያችሁት ዝግጅቱ ትናንትና ተሰርቶ ካለቀ በኋላ ነገር ግን ትንሽ ተመልካቹ ቴንሽን እንዲፈጥር ብላ ጋሽዬ የሆነ ቦታ ይወስደኛልና አልገኝልህም ብላ ነበር። ያው እንግዲህ ውሸት ነው ተገኝታለች። እንዳያችሁት ከትናንቱ ወዲያ ነው ይሄ ልብስ ለብስ ያየሁት አይደሉም። ሰው ብቻ ግን ደስ ይላል። ፕሮግራሙ በቅድሚያ ነው የተሰራው የሚመስለው። እሷም ደግሞ በዩቲዩብ ገጻ ላይ ያቀረበችው እምባንባንባ የሚል አይነት አገላለጽ ነው የገለጸችው። እኛም የሁላችንም ምኞት ነበር አንድ በመሆናችሁ። ለማንኛውም የእኛ ቡድ ቤተሰቦች የጨረቃ ፋሚሊዎች፣ ሰላም ጤና ይስጠልን። እንዴት ናችሁ? ደህና ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን። ለቡቡዬ እንግዲህ የመልካም ምኞታችሁን ሁላችሁም ግለጹለት። ያው እያየሁ ነው በየ ፕሮፋይላችሁ በየቤታችሁ የየራሳችሁን ሀሳብ እየሰጣችሁ ትገኛላችሁ። በጣም ነው ደስ የሚለው፣ በጣም ይገርማል። እውነት ሙሽዬ የሰው መውደድ አለን ሰው አንነካም ያለችው ነገር እውነት ነው እንድል አድርጎኛል ማለት ነው። የኛ ውድ ቤተሰቦች እንግዲህ መታደል ነው መመረቅ ነው ማለት እንደዚህ አይነት የሰው መውደድ ስጠኝ ማለት በጣም መመረቅና መታደል እንደሆነ ነው ያየ። ነው እንግዲህ ብሩክ ብዙ ነገር ከሱ የተማርነውም ብዙ ነገር የምናውቀውን የማናውቀውንም ብዙ ነገር ያሳዩን ነገር አለ ሀይሚና ብሩኬ ማለት ነው። ነገር ግን በጣም ደስ ይላል። በሌሎች ጊዜ ሁሉም ፍሪ ነው በቃ ማለት ደስተኛ ነው በቃ የሚገርም ነገር የሚገርመኝ ነገር ማለት ነው። እና የዛሬ አመት ያው እንዳያችሁት ችግር ባይኖር የሚል ቦታ ነበረ የተከበረለት። ዘንድሮ ደግሞ እንግዲህ ማታ ማን ማን እንዳለ አምና ይሆናል ሀያ ሁለት አመቱ እንግዲህ ዛሬ መስከረም ሀያ አንድ በግሸን ማርያም ቀን አስቆጥረዋል ማለት ነው። ሀይሚዬ እንኳንም ያቺ ጉርሻ እንኳንም ተጎረሰች አጎር እንኳንም አጎረስከኝ እንኳንም አወኩህ እንኳንም ወለዱህ እያለች እንግዲህ ፍቅሯን ባምባ በሚል አይነት አገላለጽ ነው የገለጸችው። እዚህ ጋር ስክሪንሻት አድርጌላችኋለሁ። ብዙዎቻቸው ያው ይሄ ምንድነው እንትን ኮሚኒቲ ኮሚኒቲ ውስጥ የሚፖሰተውን የማታቁ ልጆች አላችሁ፣ ብዙዎቻችሁ ማለት ነው። ማለት የት ነው ምናምን የምትሉ ልጆች ስላላችሁ ብዙ ጊዜ ቪዲዮ ሼር ሲደረግ ማወላችሁ አላላችሁ፣ አንዳንድ ሰዎች አላችሁ። ና ለማታቁት ያው፣ እንደዚህ እኛ ደግሞ ስክሪንሻት እያደረግን ወደ እናንተ የምናቀርብ ይሆናል። በደንብ እንዲነበብላችሁ ታም ላይ ላያደርግላችኋለሁ። ሀይሚንም እንግዲህ ማለት ጥሩ ጥሩ መልእክት ብጽሁላት ደስ ይለኛል። ባይዘወይ የትላንትናዋን ጸባይ በስም ያቺ ምላሷ ስብስብ ብላ የድሮ ሃይሚ እንደው ከየት መጣች? በቃ ግርም ምን ያለኝ በቃ እንት በቃ በስማ፣ ሁልጊዜ እንደዛ ብትሆን ሰው በንባ ነው የሚጨርሰው። ሃይሚ እግዚአብሔርን እንደትናንት በህይወቴ እሷ ድራማ ትሰራለች፣ ፕራንክ ትሰራለች። እንደትናንት በህይወቴ አንጀቴ ስፍስፍ ብሎ አያውቅም። እንደትናንት ማለት ነው ምክንያቱም በቃ ወይኔ፣ ሁሉ ጊዜ እንደዛ ብትሆን እኮ በኢየሱስ እንባ በእንባ ነው የምታረገል። እኔ በፊት ታውቃላችሁ፣ በፊት በጣም ነው የምታስለቅሰኝ በፊት ሚያቅ ያቀኛል። እና በጣም በቃ የበፊቱ ሃይሚ ትናንትና ገጽታውን ይዘው ነው የመጣችው። ከየት መጣች በቃ እንዴ፣ ምን ሆና ነው ነው ያልኩት እኔ እግዚአብሔር ምስክሬ ነው። በቃ ሁሉ ጊዜ እኮ እንደዛ ብትሆን ማለት ነው። አንደኛ በውስጣቸው ጸባይ አይመጣም። ሁለተኛ ነገር ሃይሚን ላፍቅር ብሩክ ላፍቅር የሚል አይመጣም። ግጭ ግጭ ባይኖር እኮ አፍቃሪም ተፈቃሪም አይመጣም። እና ኦ ማይ ጋድ ትላንትናዋን ጸባይ ሃይሚጄ እኔ 100% በቃ፣ እንዲህ ከየት መጣች? ድሮ ሃይሚስ እስክል ድረስ ነው የሆንኩት። እግዚአብሔር በቃ ዝም በቃ ያ ምላሷ የት ገባ ነው ያልኩት። በቃ እግዚአብሔር ደጋግሜ በቃ አውቃበት ነው እንዴ ምናምን እያልኩኝ ሁላ ተጠራጥሬ ኮመንት ስርም የነገራችሁ ልጆች አላችሁና በጣም ነው የተገረምኩትና እንደ ማልቀሷን እንዳያቅባት ልትውጥ፣ ለቅሷ ልትውጥ ያሰበችበት ነው ብቻ የሆነ የደስ አንዳንዴ እኮ የሆነ ልታለቅሱ ትአስቡና የሆነ ነገር በሳቅ የምደብቁት ነገር አለ። እኔ እንደዛ ብዬ ነው የተረዳኋት። ኦልሬዲ ካሜራውን ብታይኖሩም በዋ አይመጣም። እንደዛ ነው ያሰብኩት እና ግን ለጠቅላላ እውቀት ጠይቂያቸው ነበረ። አመለካከታቸው ያው እንደኔው አመለካከት ነው እና ብቻ ደስ ይል ነበረ። ቀሪ ዘበንህን እንግዲህ ቡቡዬ አይሚን የምታስደስትበት አንተም የምትደሰትበት ቤተሰቦችህን የምታስደስትበት ዘበን ይሆንልህ። እንግዲህ ጠላትህን እየረገጥከው አንተ ወደ በበላይ እነሱ ወደ ታች እያደረክ ጉዞህን እንመኝልሀለን። እኛ የምንወዳችሁ እህቶቻችሁ፣ ሁልጊዜም ሰላማችሁን ፍቅራችሁን ያብዛላችሁ። እውነት ሁሉም ሰው ኢንስታግራም በጣም አጨናንቆታል። የምለው የምሬን ነው የምላችሁ። ስ አሁል በመንፈስ ቅዱስ እንደ ሰው በአንድ አመቱ ጎረምሳ መሆኑ በዚህ ልክ እንደዚህ ይከበራል። እንዲህ በቃ በጣም የተገረምኩት እውነት። ብሩክማ በሱ ቤተ መውደድ አለው አለው አይገልጹም። ብቻ እሱም መልካም ልብን ያለው እውነት ለችግር ለችግርተኞች ደራሽ ነው ማለት ሰው በንግግሩ ብዙ ነገር ትናንት ራሱ ያችን በረከትን ራሱ እንደዛ በማጽናናቱ በጣም ብዙ ልጆች ተደስተዋል። እግዚአብሔር በጣም ብዙ ልጆች ሰው እኮ ቃል እኮ ነው። በቃ ማለት የሰው ልጅ ማክበር ትንሽም፣ ትልቅም የሰው ልጅ በቃ ለደስ ስላለው ስላማረ፣ ቆንጆ ስለሆነ ኪሱ ስላለ ምናምን አይደለም። በቃ ለደስ ሰው በሰውነቱ ይከበራል። ማንም ሰው የሌለውን ነገር ማምጣት ይችላል፣ ከሰራ ጤነኛ ከሆነ ሁሉም በቃ የሚፈልገውን ነገር ምንም ያ ሀብታም የሆነው ሰው ጋር ይሄም ይሄም ሰው ሀብታም መሆን መቼም አያቅተውም እና እንጂ እኔ በጣም ነው የተገረመኩት፣ ለመጀመሪያ ጊዜ ማለት እህታችን፣ ቤተሰባችን፣ አድናቂያችን እንደዚህ ሆናለችና አጽናኗት። እኔ ስላላ አይደለም ቀላል ነው ልትሉ ትችላላችሁ እናንተ ማለት ነው። እኔ እሱ ማ አስቦ አስቦ ማለቱ በቃ ይሄ ብቻ ነው እኔ የሚያስገርመኝ፣ እንጂ ቀላል እኮ ነው ማንም ሰው ሊል ይችላል። ነገር ግን በዚህ ልክ ሁሉም ሰው የራሱ አድናቂ አለው፣ የራሱ ተመልካች አለው። ሁሉም ሰው መቶ ሺህ ሲሞላ ይከበራል፣ ሁሉም ሰው ይከበራል። እንግዲህ ይሄንንም ይሄም አከባበር የመጣው ከሩታ ጀምሮ ነው። እንደዚህ አይነት ነገር የመጣው አሁን በብዛት ከነሩታ ጋር ቤተሰብ ሆነ ብዙ ሰው በእንደዚህ አይነት መልክ ማንም ሀታ አብረሽ ለራሱ እንደዚህ ብሎ አያውቅም። እውነት ለመናገር ማለት እያወዳደርኩ እያቀና ነው ምናምን አይደለም። እዚህ ጋር ስንናገር እውነት እውነትን ነው የምንናገረው። ሁሉም የየራሱ ገጸ ባህሪ፣ ሁሉም የየራሱ አስተዋጽኦ አለውና እና ውብዬ ይህንን ልቦናህን አይቀይረው። እኛም ማለት በምንችለው አቅም ከጎናችሁ አለን በምንችለው አቅም እናንተም ደግሞ በምትችሉት አቅም እንደዚህ አለን። ፈጣሪ አጥናችሁ እንደዚህ ሲል በጣም ነው ደስ የሚለው እውነት ለመናገር ማለት ነውእና ልደትህ የሰላም የፍቅር እንደሚሆን ተስፋ አደርጋለሁ። ዛሬ ሙሽዬ ትገኛለች፣ ወንድሞችም ሊገኙ ይችላሉ ብለን እናስባለን። ብቻ ደስ የሚል ቀን ነው። በዛ ላይ አስተ በዛ ላይ ግሼን ማርያም ናት። በዛ ላይ እንጃ በምን አይነት በተባረቀ ቀን ተወልዶ ብሩክ ተውሏል አለ እስከ ስሙ ማለት ነው። ብቻ የዘንድሮ ደስ ይላል። አንደኛ እናቱ ጋር በመሆኑ ሁለተኛ ደግሞ የተወለደበት ሰፈር በመሆኑ እኛም ደግሞ ደስተኛ ያደረገን ነገር፣ እኔ ዳቦ ጋግሬ ቡና ፍልቼ ሻማላ አበራ ነበረ ከጓደኛዬ ጋር መግቢያ ላይ አድርጌላችኋለሁ። ሴትዮዋ ቶሏት በጣም እናንተ እግዚአብሔር ነገር ሆሎ ማለት ነው። ከዛ ዝግጅቱን ምናምን መጣ ሴትዮዋ። ከዛ ተውጣ አረግ ነውና አባጭር ዝም ብዬ በቀ ኖርማል ዝም ብዬ ቲክቶክ ላይ ፖስት ማለት ነው ያሰብኩት። እንዴ ያው ማሰባችን ብቻ በቂ ነው ባለን ነገር ማለት ነውና እንደዛ ነበር ያሰብኩት። አልተሳካልኝም። ሲትዩዋ ስመጣ ሐሳባችንን ቀየር ነው ተደብቀን ያንደ ደቂቃ ብቻ ቀረጥኩኝና ቲክቶክ ላይ ማለት ነው እንግዲህ ወንድም ቀጣይ ዓመት ሀገራችን ከገባን እንድናከብረው ያደርገን ማለት ነው። ውድ ቤተሰቦቻችንም የራሳችሁን አመለካከት ኮመንት ስር እየገለጻችሁ እንዲሁም ኦማይ ጋድ ለሀይሚም ጥሩ ጥሩ ነገር ጻፉላት። የጻፈችው ነገር እንባንባን ያስባለኝ እግዚአብሔርን እንደገና ደግሞ የትናንትና ፀባይዋ እኔ በህይወት ዘመኔ ሀይሚ መጀመሪያ አካባቢ ነበር እንደዚህ አይነት ባህሪ ያላት እና እኔ ምን ሆና ሆና ነው በቃ እንዴት ኬታ መጣችው በቃ ካሜራውን አይታ ነው ያልኩት። እግዚአብሔርን ግን አላየችሁም አላችሁኝ፣ ብዙዎቻችሁና በቃ የትናንተ ሀይሜ ይበስ ነው። ወዴት እንደተዋጠች ወዴት እንደገባች አላቀም። እና ብቻ ደስ የሚል ቆይታ ነው። ሁላችሁም እንደምትደሰቱ ባለሙሉ ተስፋ ነኝ ማለት ነው። የኛ ወድ ቤት ሰዎች እንግዲህ እስከባታ ድረስ ፕሮግራሙ እስኪለቀቅ ድረስ ብዙዎቻችሁ ትጓጓላችሁ፣ ትቋምጣላችሁ። ጠብቁ እንግዲህ እስከዛ ድረስ ምንም ማድረግ አይቻልም። መልካም ልደት ብያለሁ። ብሩክ አለማየሁ የሙሽዬ ጀግና፣ የሀይሜ እንቁ አፍቃሪ ማታስመስል ጀግና ሰው ብዙ ይለሃል፣ አንተ ግን የልቦናህን የሚያውቀው ፈጣሪ ነው። ሀይሜ የምርጥ ሴት ንግስት የቡቡ የቡቡ የወንድሜ ሚስት፣ ሰው ብዙ ያወራል፣ የፈለገውን ያወራ። እናንተ ግን ወደፊት ነው ሁሉ ጊዜ ማለት ነው። ጠላትና ወዳጃችሁን ለይታችሁ ታውቃላችሁ። ያው እንግዲህ እግዚአብሔር ብቻ በጥበቡ ይደግፋችሁ፣ መብርሃን ድንግል ሁሌም የናንተን ከፍታ እንጂ የናንተን ዝቅታ ማየት አልፈልግም። የሚፈልግም ሰውም የለም። በቤተሰቦቻችንም ሁላችሁም እናመሰግናችኋለን፣ እንወዳችኋለን። ይህን እድል ያላገኛችሁ ደግሞ ይህን እድል በሰው መውደድም ሆነ በምንም እንድታገኙ መልካም ምኞቴ ነው፣ ከወዲሁ ማለት ነው። እግዚአብሔርም በጣም ነው የሚገርመው። ኢንስታግራሙ፣ ዩቲውብ፣ ቲክቶክ ቲክቶክ ስቶሪ ማ ተውት፣ ቲክቶክ ስቶሪ ተውት። በስመ አብ በጣም ነው የሚገርመው እና ቡዬ እውነት የሰው መወደድ አለ ከዚህ በላይ አሁንም፣ ይስጥህ አንተም ልቦና ሀይቄር አንተም በጣም የዋህ ትሁት ይሆንክ ልጅ ነህ። ትንሽ ትልቁን አክባሪ ነህ። ፈጣሪ ባለህበት ያክብርህ፣ ረጅም እድሜ ይስጥህ። ቤተሰቦቻችንም በጣም እናመሰግናለን። ይሄ ሁሉ ፍቅር ለምሰጡት ሁላችሁም በጣም በጣም አድርጌ ነው የማመሰግነው። እውነት እግዚአብሔር ያክብራችሁ፣ በያላችሁበት። ተቸግራችሁ ተጠባችሁ በቃ አስተያየት መጻፉ በራሱ አብስራ እኮ ነው ይሄ አንድ ስራ ማለት መውደድ ነው። ስለዚህ እውነት እግዚአብሔር ይክፈላችሁ ውለታችሁን። ሌላ ምንም እምለው ነገር የለም። አመሰግናለሁ። ባይ ወዳችኋለሁ።